ተወዳጁ አርቲስት ፍናን ሄድሩ ልታገባ እንደሆነ ታውቋል። ከሰሞኑም ባህላዊ በሆነ መንገድ የሽምግልና ፕሮግራም ተዘጋጅቶ ወደ ቤተሰብ ጋር ተልኳል። ሰርጋቸውም እንግዲህ በሚቀጥለው ጥር ላይ እንደሆነ ነው የተገለጸው። በጣም በሚገርም ሁኔታ እንግዲህ እቺ አርቲስት በጣም ከብዙ ነገሮች ርቃ የምትገኝ በፊልም ሙያ ውስጥ ያሉ ሰዎች የሚያደንቋትና የሚመሰክሩላት እንስት ነች። እንግዲህ ልክ እንደ ሙያዋ ወይንም ደግሞ እንደ ተውኔቱም በጋብቻዋም ላይ እንግዲህ ትልቅ የሆነ ክብርን እንደምትጎናጸፍ ወይንም ደግሞ ታማኝ የሆነች ሴት መሆኗን ብዙዎች ይገልጻሉ እና በዛም ስኬታማ እንደምትሆን ነው እየተገለጸ የሚገኘው ለዚህም እንግዲህ ከፍቅረኛዋ ፍቅር አብ ጋር እንግዲህ ላለፉት አስር አመታት ወደ ሚዲያ ላይ ፍቅራቸውን ሳያወጡ ነገር ግን ደግሞ የሙያ አጋሮቿ ብቻ ይሄንን ጉዳይ እና ቤተሰብ እንደሚያውቁ ጭምር ነው የተገለጸው። የፍቅር ግንኙነታቸውም እንግዲህ ረዘም ላለ አመታት የቆየ ነው። አስር ዓመት ማለት እንግዲህ ብዙ ነው። ስለዚህ ከፍቅረኛዋ ጋር ከፍቅረ አብ ጋር እንግዲህ ለረጅም ጊዜ ይተዋወቃሉ ለረጅም ጊዜም እንግዲህ ተጠናንተዋል ማለት ነው። ታዲያ የተገናኙበት አጋጣሚ ደግሞ በጣም የሚያስገርም ነበረ። እንግዲህ በኤግዚቢሽን ማዕከል ሙዚቃ በሚተላለፍበት ሰዓት፣ በዛ ሰዓት እንግዲህ ስቴጅ ላይ እሱ ባለው ማሬ ማሬ የሚለውን ሙዚቃ በሚዘፍንበት ሰዓት፣ ታዲያ ፍቅረ አብ ይሄንን ዘፈን ይደገም ይደገም እያሉ ብዙዎች እንግዲህ ሲያስደግሙት ይመለከትና የመች ሙዚቃ ነው ብሎ ሲል ጓደኛው አላየኸውም ወይ ይሄ ሙዚቃ እኮ ቪዲዮ ተሰርቶለት ከተለቀቀ እንደዚህ እንደዚህ ቆየት ያለ ነው ብሎ ይነግረዋል። ከዛ በኋላ እንግዲህ የቪዲዮውን ገብቶ ሲመለከት እንደምታውቁት እንግዲህ እዛ ቪዲዮ ላይ ደግሞ ፍናን ሞዴል ነበረችና በዛ ሰዓት እሷን ሊመለከታት ችሏል ማለት ነው። ከዛ በኋላ ነው እንግዲህ እሷን ማፈላለግ የጀመረው በዛም አጠገቡ በነበረው ጓደኛው አማካኝነት እንግዲህ ፍናን ልትገኝ ችላለች ማለት ነው። ከዛ በኋላ የፍቅር ሕይወት ጀምረው ይሄው ዛሬ ለትልቅ ጋብቻ፣ ለትልቅ ቀን ሊደርሱ ችለዋልና እንግዲህ አንዳንድ ጊዜ ሰው የሚገናኝበት አጋጣሚ አይታወቅም። የነሱ የፍቅር መነሻ ደግሞ በዚህ አይነት አጋጣሚ ነው ማለት ነው። እንግዲህ ጋብቻ ቀላል ነገር አደለም። በተለይ አሁን ባለንበት ወቅት እንግዲህ ብዙ ነገሮች በሚፈትኑበት ሰዓት ዓለም አንድ በሆነችበት ሰዓት የሁሉም ቤት ወደ ሚዲያ ላይ መጥቶ ሁላችንም የምንሰማው ሁላችንም አስተያየት የምንሰጥበት በሆነ ሰዓት እንግዲህ ጋብቻን ፕሮቴክት አድርጎ ወይም ደግሞ ጠብቆ ማቆየት በጣም ትልቅ የሚስጥር ነውና እንግዲህ ጠብቆ ማቆየት የሁለቱም ድርሻ ይሆናል ማለት ነው። በተለይ እንግዲህ በዚህ በከተማችን በአዲስ አበባ አሁን አሁን የሚወጡት ስለ ጋብቻ ስለ ፍቺ እንግዲህ የሚወጡ መረጃዎች በጣም ከባድ የሆኑ መጥተዋል። በተለይ እንግዲህ ባለፉት ሶስት ወራት በመዲናችን አዲስ አበባ ብቻ ከሶስት ሺ በላይ የፍቺ ምዝገባ መከናወኑን ያሳየ ሲሆን ይህም እንግዲህ በቀን ቢያንስ 34 ሰው የፍቺ ደብዳቤ ይቀበላል ማለት ነው። የሲቪል ምዝገባና የኗሪነት የነዋሪነት አገልግሎት ኤጀንሲ የአንደኛ ሩብ ዓመት አፈጻጸም ሪፖርት ያቀረበ ሲሆን እንግዲህ በሪፖርቱ በአንደኛ ሩብ ዓመቱ 3032 የፍቺ ምዝገባ መከናወኑን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ አሳውቀው ነበረ። አንድ ሩብ ዓመት ከ120 ቀናት ያሉት ሲሆን እንግዲህ ቅዳሜና እሁድ ተቀንሶ 88 ቀናት ብቻ ይኖሩታል ታዲያ እንግዲህ እያወራን ያለ ነው በሰማኒያ ስምንት ቀናት ስለተከናወኑ ፍቺዎች ነው ማለት ነው ተቋሙ በሩብ ዓመቱ መቶ አምሳ ሶስት ሺ ሰባት መቶ ሰማኒያ ሰባት ልደት ምዝገባ ሀያ አምስት ሺ ስምንት መቶ ሰባ ስድስት ህጻናት በተወለዱ በዘጠና ቀናት ውስጥ የተመዘገቡ ሲሆን እንግዲህ አራት ሺ መቶ ዘጠና አራት ደግሞ በአንድ አመት ውስጥ የተመዘገቡ መሆናቸውን ተናግሯል በተጨማሪም አስር ሺ ስድስት መቶ ዘጠና ስድስት ጋብቻ በሩብ አመቱ መመዝገቡን ያሳወቀ ሲሆን እንደ ሪፖርቱ ከሆነ በሩብ ዓመቱ ከተመዘገበው አንጻር ሰላሳ በመቶ የሚሆነው ፍቺ መፈጸሙን ያሳያል ማለት ነው። አሁን አሁን እንግዲህ ወደ ትዳር ከመግባቱ በፊት ሰዎች አስቀድመው ማወቅ የሚገባቸው ምንድን ነው የሚለው ጥያቄ እንግዲህ የተመለሰ አይመስልም። ምክንያቱም ሰዎች ወደ ትዳር ከመግባታቸው አስቀድመው ማወቅ የሚገባቸውን ነገር ቢያውቁ ምንም እንኳን በአጭር ጊዜ ውስጥ ሙሉ በሙሉ መፍትሔ ባይገኝም፣ ነገር ግን ደግሞ በከፊል ትዳራቸውን መታደግ ይችላሉ ብለን እናምናለን። ከፍቺ ጋር እንግዲህ ተያይዞ ቀጥተኛ የጉዳቱ ሰለባ የሚሆኑት የነጋገር ተረካቢ የሆኑ ልጆች ናቸው። በሌሉበትና ምንም በማያውቁት ነገር አሻግረው እያዩ በቤተሰብ መካከል የሚፈጠረው ግጭት እና ፍቺ በልጆች ላይ የሚያሳርፈው ጠባሳ ቀላል አይደለም። እንግዲህ ሁሌም እንደምንለው የሁሉም መስፈርት ቤት ነው ብለን እናምናለን። ይህ ቤት ደግሞ በጥበብና በማስተዋል ስለሚጸና በእውቀት በጥበብና በማስተዋል የተገነባ እግዚአብሔርን የሚፈራ ቤተሰብ፣ እንደዚሁም ትዳርና ትውልድ የሚኖርበት በእውቀት መመራት አለበት ማለት ነው። ስለዚህ እንግዲህ ስለ ትዳር ሲወራ ፍቺን መፍራት ሳይሆን ነገር ግን ደግሞ እድመ ጋብቻ መሰረታዊ የሆኑ ትምህርቶች አሉ። ኮርሶች በየሃይማኖቱ ይሰጣሉ። እነዚን ኮርሶች እንግዲህ በሚገባ መማር ማስተዋል አስፈላጊ ነው። በየሃይማኖታችን ስለ ትዳር በቂ የሆነ ግንዛቤ ከያዝን ምንም አይነት ስጋት አይኖርም ማለት ነው። ከዛ በኋላ መከባበር እንግዲህ፣ ብዙ ችግሮች ትዳር ውስጥ ሲገባ ግጭቶች ብቻ ሳይሆኑ ህመሞች፣ በጣም በርካታ የሆኑ ችግሮች ይኖራሉእና እነሱን እንዴት አድርገን ሃንድል ማድረግ እንችላለን የሚለውን ጭምር ነውና ቀድመ ኮርሱን የምንወስደው ስለዚህ ዝም ብሎ ዘውሉ መግባት ሳይሆን ወደ ትዳር እነዚህን ነገሮች ማጤን በጣም ተገቢ ነው ብለን እናስባለን። ቀደም ሲል እንዳልኳችሁ ትውቃቸው ለረጅም ዓመት መሆኑ፣ እንደዚሁም ደግሞ ባህሉን ስርዓቱን በጠበቀ መንገድ የጋብቻ ፕሮግራሙም የሽምግልና ፕሮግራሙን መዘጋጀቱም እንግዲህ ጥንቃቄያቸውን ወይም ደግሞ ለጋብቻው ትልቅ ትኩረት መስጠታቸውን የሚያሳይ ነውና ጥሩ ትዳር እንደሚሆን እኛም እንገምታለን። ለእህታችን እንኳን ደሳለሽ እንኳን ለዚህ አበቃሽ ለማለት በድጋሚ እወዳለሁ። ስለሰማችሁኝ ከልብ አመሰግናለሁ። መልካም ቆይታ